ላገኛችሁት ሰው በሙሉ ይሄንን ብቻ ነገሩት። ከዘመራችሁ ይህን ዘምሩ። እውነቴ ነው የምነግራችሁ፣ ምንም ነገር ለጊዜው ነው። እስክትደርስበት ያጓጓሃል፣ ስትደርስበት ይሰለቻል። በጣም ዋጋ ከፍለ ያገኘው ነገር እጅ ላይ ሲገባ ለዚህ ነው ዋጋ የከፈልኩት አይገባውም ነበር ያስብልሃል። ወንጌል ብቻ ነው የማንጸጸትበት መቼም እማንጸጸተው ኢየሱስ የበራልኝ የገባኝ ቀን አይጸጸተኝም፣ እደሰታለሁ፣ እንኳን ገባኝ። እውነቴን ነው የምላችሁ፣ ሰማይ ምንም ሽልማት ባይኖር እግዚአብሔር በእኔ የመስራት እድል ካገኘው እሱ ብቻ ሽልማት ይሁን። አሁን እግዚአብሔር ባንተ ልኑር ብቻ አይልም። ሰማይ ይሸልምሃል፣ ባይሸልምህ እሱ በእኔ መኖሩ ሽልማት አይደለም እንዴ? ከዚህ እንበልጥ ምን ክብር አለ? ምድር ምድር ላይ ሆነ ነው ክርስቲያን ከመሆን ኢየሱስን ከመምሰል እርሱን ለመምሰል ከመጣራት የሚበልጥ ክብር ወንጌል ሰብከን የወረደ መንፈስ ሌላ ነገር ብለን አይኑ፣ ወንጌል ብቻ ኢየሱስ ሲባል የወረደው ወረደው። ኢየሱስ ስንል ነው ደስ የሚል ኢየሱስን ለማክበር ብቻ እላይ ላይ ኢየሱስን ለማድመቅ ነው መንፈስ ቅዱስ ይወረደው። ጌታ ኢየሱስ ኢተርኒቲን ሰላሳ ደቂቃ በማትሞላ መንገድ ድራማታይዝ እያረጋት ነው። እያስረዳቸው ክብሩን መተዉን ከዙፋኑ ላይ መነሳቱን፣ የባሪያ መልክ መያዙን፣ የባሪያ ስራ መስራቱንና ጨርሶ መክበሩን ነው ያሳያቸው። ልብሱን አወለቀ፣ አስቀመጠ፣ ከወንበሩ ላይ ተነሳ። ልብሱን አውልቆ አስቀመጠ፣ ወገቡን ታጠቀ፣ እግራቸውን አጠበ፣ ጨርሶ ወደ ቦታው ተመለሰ፣ ልብሱን ለብሶ ተቀመጠ። ዘላለሙን ኮን ያስረዳቸው። ልብሱን ማውልቁ ክብሩን መተዉን ብቻ አይደለም። በሁለት መንገድ ነው ዮሐንስ እያስረዳን ያለው። ክብሩን መተዉን ብቻ አይደለም። ከላዩ ላይ ልብሱን ገፈው አዋርዶ እንደሚገርፉትም እያስረዳቸው ቀጥሎ በምትመጣው በምትቀጥለው ጠዋት ላይ የሚጀምረውን ጉዳይም እየነገራቸው ክብር ለኢየሱስ። አንድ በጣም ይገርመኝ ቃል አለ ኢሳይያስ 55:10 ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያርሳት ታፈራና ታበቅል ዘንድ እንደሚያደርጋት ለዘሪ ዘርን ለበላተኛ መብል እንድትሰጥ እንደሚያደርጋት እንዲሁ ከአፌ የሚወጣ ቃሌ የምሻውን ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደ እኔ አይመለስም። ካፌ የሚወጣ ቃሌ አለ ሲሉት የምሻውን ያደርጋል የላኩትንም ይፈጽማል እ በከንቱ ወደ እኔ። እግዚአብሔር ይናገር እንጂ ምድረ በዳ ኤደን ነው የሚሆነው። እግዚአብሔር ያውራ እንጂ በረሃ ገነት ነው የሚያደርገው። አይ ተግተ ለፍተ የማታመጣውን እግዚአብሔር ያውራ ብቻ ወዳጆቼ። ኖሬ ብቻ ከሞትኩኝ ከስሬ ያለሁ መንፈስ ቅዱስ በእኔ ከኖረ እንደኔ አትራፊ የለም። እግዚአብሔር በእናንተ ይድገም፣ መለወጥ። በጣም የምደሰተው እናንተ የሆነ ነገር ፐርፎርም ስታደርጉ ማየት አይደለም። በጣም አስገራሚ እንድትሆኖ አይደለም፣ ክርስቶስን እንድትመስሎ ነው እፈልገው። እኔ ኢየሱስን የሚመስል ሰው ነው የሚያስፈልገን። ዓለም የምትደምምበት እጅ በአፍ ላይ የሚያስጭን እንደዚህ አይነት ሰው አይደለም። እሱማ አደጅ አለ። እግዚአብሔርም እንደዚህ አይነት ልጅ አይደለም የላከው። ከሰማይ ሲልክ ዓለም አልፈልግህም ያለውን ልጁን የላከው። አንፈልግም አሉት፣ አረባካችሁ ባካችሁ፣ ለእናንተን የመጣት እንደውም ግደለው። ያለመፈለጋች የዓለም ኢየሱስን ያለመውደዷ ልክ እኮ ገለዋለች። እንደሱ አይነት ነው የምንሰራው ማለት ነው።